እና የተወደዳችሁ ውድ እኛ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። እንግዲህ ሰሞኑን ከሚዲያ በነገራችን ላይ ከሩመዳን ጀምሮ በጥቅሉ ጠፍተናል ማለት ይቻላል። ከሚዲያ እየጠፋን ነው እና ጠፍተናል። ያው እኔም እያመመኝ ስለነበረ የእርጉዝ ነገር የእርጉዝ ነገር በጣም እያመመኝ ስለነበረ እና ዳውድ አሁን አለ እዛ ቤና ያለው ዳውድ ማለት ነው በጣም ጀምር ስለከረመ አኪም ቤት ነው የከረምኩት። ስለዚህ በጣም ብዙ ብዙ ብዙ በሽታ የተገኘብኝና አሁን በሰላም አንድላ ተሽሎኛል ማለት ነው። መርፌንም ጨርሼ ሁሉንም ጨርሼ ወጥቻለሁ እኔ ተሽሎኛል። ነገር ግን ዳውድ ያልሰማው ነገር እናንተም የማታውቁት ዳውድም ያልሰማው ነገር ስላለ ካሜራ ላይ በርግጥ በጣም ይናድዳን ማለቴ ነገሩ ነው እያለ በጣም እኔም እሱም በነገራችን ላይ ያስብላልኝም ያው የወራ በይ እንደቀረብ በጣም ስለቆየ፣ ስለዚህ እርጉዝ እንደሆንኩ ነበር የማውቀው። ስለዚህ ዳውድ ጋር አብረን የምንሰማው ይሆናል ማለት ነው። እሱም በጣም ሲንከባከበ ይኔ ነገር ግን ሌላ በሽታ ሆኖ የተገኘ ማለት ነው። ስለዚህ ዳውድ

ሰላም አለይኩም በመጀመሪያ እ ገባኝ አይደል? ሰላም አለይኩም ወረሕመቱላሂ በረካቱ እንዴት ናችሁ? ው ወደ ጉዳይ ስገባ

እንዳነግሩት ያልኳቸው ሌላ ነገር አለ። መቆጣት ምናምን የለም። ወላሂ እኔም በነገሩ ፎቅ ላይ ሰው ተሰቀለ። ለማንኛውም እኔ እመቅ አለም ቀሊንም አደለም እ እንደውም እነሱ ላይ ራሱ ጠቅጥቃ ነው ምናምን እያላቸው ነበር ወላ ወላ እ እኔ ልብስ አልጠቀጠቁ ቪዲዮ ላይ ማለት ነው። እና በሽታው

ስለዚህ እኔ ሐኪም ቤት አልሄድኩም፣ ቼክ አልተደረግኩም። እንደው ውሸት ሁላ ሐኪም ቤት ሂጅ፣ ቼክ ተደርጊ፣ ወንድ ነው ማለት ነው ብዙ ቃል። ከዛ ቆስቴረ ሳላረጋግጥ አስቀድሜ የሰው ቃል ባልሰቀለም ብዬ ነው ዝም ያልኩኝ። ስለዚህ እሱ ራሱ እርጉዝ ነኝ አይደለም እኔ እንትን ሽንት ቸክ ማድረግ እፈልጋለሁ ስለው ከዛ ሀምሳ ብር ከፈልኩና አረግኩ ከዛ ከተሽመ ከዛ ልንገረው ሲለኝ አይተው እነግርዋለሁ። ምክንያቱም ተመልካችን እርጉዝ ናት አይደለችም፣ ለብስ ጠቅጠቀ ነው አልተጠቀጠቀም። እኔ አሁን እርጉዝ መሆን አለመሆን አይደለም ጉዳይሽ፣ አሁን እኔ ችግረኝ፣ ተመልካችንም እርጉዝ ናት ብለን ብዙ ሰው ደስታ እንኳን ማሻአላ ሶስተኛ ልጅ ልወልድ ነው ብሎ ብዙ ሰው ላ ይከብማሻአላ ያለ ሰው አለ። አሁን እንደገና ደግሞ እርጉዝ አይደለሁም እኔ። እንደዛ የለቀልት እንደማ ታውቂያለሽ ወይ እርጉዝነኛ እንደማ እርጉዝ ነኝ ለመናሽ መጀመሪያ ነው ኔኑ ውሸት አስወራች። ውሸት ነው ውሸት። አልነበረብሽም ተመርምቤ፣ እንደውም ወንድ ይሆናል እረፍ ሴት ነው ብለውኛል እያልሽ ስንት ቀን ነው የምታወራው? እና ታዲያ እኮ በቃ ሲቀር ሄደሽ አትፍታኝም እንዴ? ሀኪም ቤቱ ቅርብ አይደል እንዴ? እንደዚህ ዓይነት ነገር ድሮውንም አልወድም ሲጀመር። እንደገና ሄደሽ ተመርምረሽ ስትማረት ነበረብሽ አንቺ

ቪዲዮ ነው የምትቀርጸው? በዚህ ነው የምታስፈራሪኝ? አዎ ቀረጻለሁ። እርጉዝ ነኝ ብለሽ ስታበቂ እንደገና እንትን ነው እንትን ነው ይሄ ደሞ እንትን ብላ ሰው ጋር በአደባባይ እያስዋሸችኝ ሰው እራሱን እንኳን ተፈታትሎ እውነታውን አያወራም። አንዴ ዋሽተን ማናውቀው እንደዚህ ውሸት የምታስዋሽው አንድ ቀን ተዋሸተኝ። ቪዲዮ ባልሰራ ነው የሚሻለኝ። ሲጀመር ዋሽቼ ሴሊኖ ታዲያ እኔ አውቄልሻለሁ።